የመረጃ ሰዓታችን በየወሩ እስከ አርባ የሚሆኑ ህጻናት በስኳር ህሙማን ማህበር እንደሚመዘገቡ ስለመነገሩ፣ በስልጤ ዞን ስምንተኛ ክፍል ደርሰው ጽሑፍ በአግባቡ የማይጽፉ ተማሪዎች ስለመበራከታቸው፣ ሕገ ወጥ የውጭ ምንዛሪ ሻጥሮች ሲፈጸሙ የተደረሰባቸው አንድ መቶ አስራ ሁለት ተጠርጣሪዎች በቁጥጥር ስር ስለመዋላቸው፣ የአስራ ሁለት ግለሰቦች አጽም በክብር ያረፈበትን ቦታ በማረስ ጫት የተከለው ግለሰብ በስራት ስለመቀጣቱ፣ ከውጭ በማሊ ቀውስ እየተባባሰ በመምጣቱ የአፍሪካ ህብረት አስቸኳይ እርምጃ እንዲወስዱ ስለመጠየቁ፣ የውሃ እጥረትን ተከትለው ኢራን ከዚህ በፊት አይታው የማታቀው ድርቅ ስለመግጠሟና ሌሎችም ከሀገር ውስጥ እስከ ዓለም አቀፍ የተሰሙ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። ኤደን ሽመልስ አብራችሁ ቆይታ ታደርጋለሁ። ቴክኒኩን በመቆጣጠር ደግሞ ኤፍሬም ተክሉ አብሮን ነው። ቀዳሚ የምናደርገው የሀገር ውስጥ መረጃን ይሆናል። ኢትዮጵያ በተባበሩት መንግስታት የቱሪዝም ድርጅት 26ኛ ጠቅላላ ጉባኤ ላይ የተሳተፈች ነው። በጉባኤው በቱሪዝም ሚኒስትር ዴታ ዶክተር እንደገና አበበ የተመራ ልዑክ በሳውዲ አረቢያ የኢትዮጵያ አምባሳደር ዶክተር ሙክታር ከድር ተሳትፏል። ከጥቅምት 26 እስከ ጥቅምት 28 እስከ ህዳር 2 ቀን 2018 ዓመተ ምህረት በሪያድ እየተካሄደ በሚገኘው ጉባኤ ከአንድ መቶ ስልሳ ባለ ሀገራት የተውጣጡ ሚኒስትሮች ከፍተኛ ባለስልጣናትና ሌሎች እንግዶች ታድመዋል። መድረኩ አርቲፊሻል ኢንተሊጀንስ እና ዲጂታል ትራንስፎርሜሽን ዘላቂና ሁሉን አቀፍ እድገት ማፋጠን በሚችሉበት ሁኔታ ላይ ለመምከር ያለመ ነው ነው። በተጨማሪም በቱሪዝም ዘርፍ ዓለም አቀፍ ትብብርን ማጠናከር እንደሚያስችልም ነው የተገለጸው። ጉባኤው በኢትዮጵያ በከፍተኛ ትኩረት እየተሰራበት የሚገኘው የቱሪዝም ዘርፍ ይበልጥ ለማሳደግ ልምድ የሚቀሰምበት እንደሚሆንም ተመላክቷል። ጤንነት የተሰኘ የሞባይል መተግበሪያ ይፋ ሆነ። በጤና ሚኒስቴር የመድኃኒት አቅርቦትና የጤና አገልግሎት ተደራሽነትን ለማሳል ጤንነት የተሰኘ የሞባይል መተግበሪያ ይፋ አድርጓል። ፕሬዚዳንት አያዝ ቀስላሴ በመተግበሪያው ምረቃ ላይ ተገኝተው ባስተላለፉት መልእክት እንዳሉት የጤና አገልግሎት ተደራሽነትን ለማሳደግ በትኩረት እየተሰራ ነው። መንግስት በሽታ ለመከላከል ባሻገር አክሞ በማዳን ስራ ላይ በትኩረት እየሰራ እንደሆነና ውጤትም እየተመዘገበ እንደሚገኝ ተናግሯል። የጤና ሚኒስቴር ዶክተር መቅደስ ዳባ በበኩላቸው ይፋ የተደረገው መተግበሪያ ከፍተኛ ጥራት እንዳለው አንስተው ታካሚ ተኮር እንደሆነም አመላክተዋል። በየወሩ እስከ 40 የሚሆኑ ህጻናት በስኳር ህሙማን ማህበር እንደሚመዘገቡ ተነግሯል። የስኳር ህመም በኢትዮጵያ በከፍተኛ ደረጃ እየተስፋፋ ሲሆን ከቅርብ ጊዜያት ወዲህ ደግሞ በተለይም በወጣቶችና ና ህጻናት ላይ ህመሙ በስፋት እየተስተዋለ ይገኛል። የኢትዮጵያ ስኳር ህሙማን ማህበር የህዝብ ግንኙነት ባለሙያ አቶ ኤርሚያስ ገብረ ማርያም ለብስራት ሬዲዮ ና ቴሌቪዥን እንደ ተናገሩት በማህበሩ በየወሩ የስኳር ህመም ያለባቸው ከ35 እስከ 40 የሚሆኑ ህጻናት ና ወጣቶች እንደሚመዘገቡ ገልጿል። በማህበሩ ሁለት ፕሮጀክቶች በ ዘጠና ስድስት ሆስፒታሎች ውስጥ አጠቃላይ ሀያ ሺህ እድሜያቸው ከ18 በታች እና ከ አመት በታች ህጻናትና ወጣቶችን ድጋፍ ይደረግላቸዋል። በዚህም የኢንሱሊን፣ የላንሴት፣ ግሎኮሜትር እና ሌሎችን መድኃኒቶችና መሳሪያዎችን በነጻ ድጋፍ ከማድረግ በተጨማሪ ለተለያዩ የህክምና ተቋማት ድጋፍ እንደሚደረግ ተገልጿል። በስኳር ሁማን ማህበር ፕሮግራም ውስጥ የመድኃኒትና ሌሎች ድጋፍ ከሚደረግላቸው ሰዎች ውስጥ ከ18 ሺህ በላይ የሚሆኑት ህጻናት መሆናቸውን የኢትዮጵያ ስኳር ሁማን ማህበር አስታውቋል። በሁሉም ክልሎች በሚገኙ 96 ቅርንጫፎች ለህጻናቶቹ ድጋፍ ይደረጋል። በተለያዩ ክልሎች መድኃኒቶች ለመውሰድ ከቦታ ቦታ ይዘው የሚጓጓዙ እንዲሁም ደግሞ መድኃኒቶቹን ይዘታቸውን ጠብቀው እንዲጓጓዙ የማድረግ ስራዎችም እየተከናወነ ይገኛል። ከስኳር ህመም ጋር የሚኖሩ ሰዎች እንዴት መመገብና ኢንሱሊን ራሳቸው መልሞጋት የሚቸገሩ ህጻናቶችን የመድኃኒቱን አወሳሰድ ዝርዝር በየወሩ ለህጻናቱና ለቤተሰቦቻቸው የተለያዩ የትምህርት ፕሮግራሞችን በማዘጋጀት የአቅም ግንባታ ስራዎች ይሰራሉ ሲሉ የኢትዮጵያ ስኳር ህሙማን ማህበር የህዝብ ግንኙነት ባለሙያ አቶ ኤርሚያስ ገብረ ማርያም ለብስራት ሬዲዮ መናገራቸውን የሳምራይ ስዩም መረጃ ያመለክታል። ወደ ስልጥ ያለፍን። በስልጤ ዞን ስምንተኛ ክፍል ደርሰው ጽሁፍ በአግባቡ የማይጽፉ ተማሪዎች መበራከታቸው ተነግሯል። በስልጤ ዞን እያጋጠመ ያለውን የትምህርት ውጤት መቀነስና የትምህርት ጥራት ለማምጣት በአለም ገበያ ከተማ አስተዳደር ከተማሪዎች ከመምህራንና ከወላጆች ጋር ውይይት ተካሂዷል። በእነዚህ ሶስት ውይይቶች ከተማሪዎች የተነሱ ዋና ዋና ጉዳዮች በተመለከተ መምህራን የአመቱን ትምህርት ያለመጨረስ፣ በሙያቸው ብቁ ያለመሆን፣ ትምህርትን ከራሳቸው ደሞዝ ጋር ማያያዝ ችግር እንዳለ ቅሬታቸውን በመግለጻቸውን በስልጤ ዞን የአለም ገበያ ከተማ አስተዳደር የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ መሀመድ ዴተሞ ለብስራት ሬዲዮ ተናግረዋል። በተጨማሪም ክትትል ያለማድረግ ተማሪዎች በከፍተኛ በመካከለኛና በዝቅተኛ ብሎ ያለማስተማር ችግር እንዳለም ተናግረዋል። ከመምህራን በኩል ደግሞ የተማሪዎች የመማር ፍላጎት ያለመኖር ከመማር ይልቅ ስደትን አማራጭ ማድረግና የወላጅ ድጋፍና ክትትል ማነስ እንዳለ ተናግረዋል። በተጨማሪም በውይይቱ ተሳታፊ የነበሩ ወላጆች የተማሪዎችን ሳይማሩና ብቁ ሳይሆን ወደሚቀጥለው ክፍል በአስተማሪዎች ዘንድ የማዘዋወር ችግር መኖሩን ገልጿል። ተማሪዎች እስከ ስምንተኛ ክፍል ደርሰው ጽሁፍ በአግባቡ የሚጽፉ ጥቂት መሆናቸው ና ችግሩ ጊዜ ሊሰጠው እንደማይገባ መግለጻቸውን አቶ መሀመድ ተሞ ጨምረው ለብስራት ሬዲዮ ተናግረዋል። በቀጣይም ሁሉም ባለድርሻ አካላት ለችግሮቹ ድርሻ በመውሰድ ቀጣይ የተሻለ ትምህርት ጥናት በማምጣት እንደሚያስፈልግ መግለጻቸውን ምህረት ታደሰ ዘግባለች። ወደ ጌዲዮ ሄድን። በተጠናቀቀው የጥቅምት ወር ብቻ ከበዳዮች ወደ ተበዳዮች ከ17 ሚሊዮን ብር በላይ ተመላሽ ተደረገ። በጌዲው ዞን በባህላዊ የባሌ አስተዳደር ፍትህ ስርዓት በዞኑ የሚገኙ የባህላዊ ፍትህ መስጫ ሶንጎዎች ከገደብ በኮቾሬ በዲላ ከተማና በሌሎች ወረዳና ከተማ አስተዳደሮች በተደረገው የሶንጎ ባህላዊ ዳኝነት በጥቅምት ወር ብቻ ከ17.9 ሚሊዮን ብር በላይ ተመላሽ መደረጉን የዞኑ ባህልና ቱሪዝም መምሪያ ኃላፊ አቶ ደርቤጂኖል ከብስራት ሬዲዮ ጋር ባደረጉት ቆይታ ገልጿል። የባህላዊ የባሌ አስተዳደር የፍት ስርዓት እውነት ብቻ የሚነገርበት በመሆኑ ምስክርነት የሚሰጥ ሶስተኛ አካል ሳይኖር በዳይና ተበዳይ በጋራ ቁጭ ብለው የሚነጋገሩበት የሚወያዩበትና በአስተዳደር ውስጥ ባሉ አባቶች ውሳኔ የሚያገኙበት መሆኑ አቶ ደርቤ ያክለዋል። በተበዳይና በበዳይ መካከል በተፈጠሩ አለመግባባቶች፣ በግለሰቦች የገንዘብ ክህደት፣ በሀብት የክፍፍል የተነሱ አለመግባባቶችን በአባገዳ ዳኝነት የተራረቁትን አንድ ላይ እንዲሆኑ፣ ድንበር የገፋውን እንዲመለስ፣ እንዲሁም የሰራተኞችን ደሞዝ የከለከሉ የግል ድርጅቶች ገንዘብ እንዲከፍሉ በማድረግ ፍትህ ማስፈ ማስፈን ተችሏል። ባህላዊ የባለ አስተዳደር የፍትህ ስርዓት በገዳ የሚመራ ሲሆን ተበዳይ ና በዳይ ከብዙ አቅጣጫ ስለሚመጡ አድማሱ ሰፊ ነው። የፍርድ ቤቶችንም ሸክም ከማቃለል ባለፈ ሰዎች እየተካሰሱ የሚያመጡትን ወጪ ና የሚያባክኑትን ጊዜ መቆጠብ መቻሉን መነገሩን የመባወር ቅና መረጃ ያመላክታል። ህግ ውጤ ምንዛሪያ ምንዛሪ ሲፈጽሙ የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስሩ አሉ። የብሔራዊ መረጃ ና ደህንነት አገልግሎት እንደገለጸው መንግስት ተግባራዊ ያደረገው የማክሮ ኢኮኖሚ ማሻሻ በመጻረር ተደራጅተው በመንገድ የሚፈጽሙ ህግ ወጤ ውጭ ምንዛሪ ያሻጥሮች ዙሪያ በተቀናጀ መልኩ ሚኒስትራዊ የመረጃ ስምሪት ሲከናወን ቆይታል። የብሔራዊ መረጃ ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ ኢትዮጵያ ፌዴራል ፖሊስ፣ የክትትል የክልል የጸጥታ አካላት ና በህብረተሰቡ ጥቁማ በተደረገ የተቀናጀ ስምሪት